ዋው ዋው፣ ወንድማችን ሀብትሽ እንኳን ደስ አለክ። የምር ደስ ብሎናል። የምር እንኳን ደስ አለክ። በነገራችን ላይ አሁን ዩቱብ ላይ እንደዚህ ነገር ማቀባል በጣም ደስ ይላል። አሁን አንተ አሁን ዩቲዩብ ወር እንደሆንክ ዛሬ ነው ያወቀው። እንኳን ይሄ አሁን እጅ ከከገባ በኋላ ነው የገባ ማለት ዩቲዩብ ወር እንደሆንክ ያረጋገጥከውና እኛ ምንድን ነው የምንባለው ቤተሰብ እኛ ምንድን ነን አሁን አሁን እኛ ዩቱብ ወይ ቲክቶክሮች ነን ወይ ኢንስታግራም ኢንስታግራምሮች ነን። ምን ነው የሚባለው አሁን? አይ ለማንኛውም እንኳን ደስ በጣም ደስ ብሎናል። በጣም ደስ የሚል ስጦታ ነው፣ ይምር ነው በጣም ደስ የሚል ማለት ነው ነውና ያው ጨረቆችን በጣም ታምራላችሁ። አቶ ብሮክም ወይዘሪት ሄይሚየም በጣም በጣም ታምራላችሁ። ዋው ዋው ዋው በቃ እንደዛ ሶ እንደዛ ሲትሆኑ በጣም ነው የሚያምርባቸው። እኔ ውዶች ሁሌም እንደዛ ሳቁልኝ፣ ሁሌም እንደዛ ፍክት ይባሉልኝ። ሀብትሽ አሁን እነዚህ ልጆች የሚከሩላቸው አሁንም ምን እያሉ ነው? እየተጨቃጨቀ ነበረ ነው ያሉ ተዘ ውዶች ሰምታችኋል። ላይ ግን አረግ ምን አይነቶቹ ምናንተ ግን በፈጣሪ ስም እንት እንት ምን ሽ ጉድ እንካ ነው ዘንድሮ እናንተ። ሰው እስከመቼ እያስታረቀ ይኖራል? በቃ የራሳችሁ መቻል እየተፈጠረ ነገሮችን መፈተት መቻል ነው ያለባችሁ። ኦኬ በቃ እንደዛ ነገር። ሰላም ሰላም! ውድና የተከበራችሁ ውድ ቻናል የቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁ ቦታ ሰላማችሁ ብዛ። እኔ ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ቆይታችሁ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው። ፈጣሪ ይመስገን። እናንተስ እንዴት ናችሁ? ውዶች የመጥቼላችኋለሁ። የመጣሁት ይው ደስ የሚል ቪዲዮ ነው። ዛሬ ሀብትሽ ናሄም እየጋ ደስ የሚል ስጦታ ዩቱብ ሰጥቶ ይዞ መጥተዋል። ደስ የሚል ስጦታ ነው፣ ግን እንደዚህ አይነት ነገር አሁን ዩቱብ ሲሰጥ እንዴት እንዴት ደስ እንደሚል እኛ አሁን መቼ ነው ገና መቶ አመት መቶ አመት ነው ያለው ይሄን ለመቀበል እኛ እኛ አሁን ዩቱብ ወርነን ምን ያን ውዶች መግቢያ ላይ ተናግሬ ያለው እና ምንድን ያን እኛ አሁን ጉድን ካነ ዘንድሮ ውሽ ብቻ ደስ ይላል። እንኳን ደስ አልክ። ለማንኛው ያው እናንተ ደስታ ያስደስተናል። እናንተ ደስታ እናንተ ስትደሰቱ እኛም እንደሰታለን። አንድ ስትሆኑ ለኛም ደስ ይላል። ያው በጎችም ላሞችም ቢቃጠልም። በጎች ምንም አይሉም፣ ግን ላሞች ናቸው እንደዚህ የሚሆኑት። ዛሬ እንዴት አያቸው ያው ሀይሚ እና ቡሩክ በጣም ውበታችሁ እየጨመረ ነው። እንዴት ነው ነገሩ? እንዴት ነው ነገሩ? ውበታችሁ ፍግት ብላችኋል፣ ፍግት። እረፍ፣ እረፍ፣ እረፍ። እንዲህ ይቻላል እንደ ቤተሰብ። በጣም እኮ ነው ያማረባችሁ። እውነትን ነው ቆንጅዬ ሆናችኋል። እና እንዲህ አማችና ምንድና ይሄታችን እና አማቻችን እንደዛ ነው የሚባለው መሰለኝ። ምን አቅላችኋለሁ። ሶ በጣም አምሮባችኋል። ደግሞ በጣም ውበቶቹ ውበት በጣም ጨምሯል። በቃ የምር ነው። በቃ ፍክት ብላችኋል። እንዲ አበባ ማለት ነው። እና ሁሌም እንደዛ ፍክት ይባሉልን። ሌላው ትርፍ ነው እንደርስበታለን። ሌላው ምን እንደሆነ ማለት ነው። እና ላሞች ምን፣ እንዴት ነው የት አላችሁ ማለት እንዴት ናችሁ ማለት እየጠጣችሁ ነው ወይስ እንዴት ነው ነገሩ ብዬ አሳስባችኋለሁ። አዎ በቃ እየጠጣችሁ መጠጣ ጥሩ ነው። ጥሩ ነው እኮ ነው፣ ለጭጓራም ለሁሉም ነገር ይሻላል። እና ዛሬ ቡሩክና ሄሚን አንድ ላይ ስላያችሁ ምን ተሰማ ብዬ ጠይቃቸለሁ። የመጀመሪያ ጥያቄ ነው ይሄ። እንዴት ነው አሁን? ከይ ቀጥላል እኮ ዛሬ አይቆምም፣ እዚ ቀጥላል ይመስላል። ብዙ ሰዎች ቲክቶክ ላይ ብዙ ነገር እያወራችሁ ነው። ና ያው አመጣችዋለሁ። ቆዩ እናንተ ወራዳዎች ማለት ነው ምንም አታመጡም። በዚው ተናገራችሁ አልተናገራችሁ ከሀይሚ የሚቀንስ የሚጨምር ነገር ምንም የለም። ህይወቷን ትኖራለች። ገባቸው። ይሄ ያው እናንተ ወደዳችሁን ጠላችሁን፣ ይሄው አንድ ላይ የኖሩ ነው። ታንቃችሁ ማሞት ትችላላችሁ። ማፍታችሁ ነው። ማሞት እኮ ማፍት ነው ነው። ማንም አይከለከልም። ማሞት ከፈለጋችሁ እንጨት ላይ ውጡ እንዴ። ቅድም ዩቲዩብ ላይም ጥጨ ይለጥፉ ልጅ ከፎቅ አደን እንደ ራሷን ወይ ወረወራችሁ። እናንተም እንደዛ ከፎቅ ራሳችሁ ማወርወርን ትችላላችሁ። እህ ትችላላችሁ እኮ የሚከለክል አንችልም። እና እንትን ነው በቃ የኔ በቃ ችግር የለም ብዙ አትጨነቁ። ያው ከዚህ በኋላ ገና ብዙ ብዙ ነገሮችም ስለምናል ብዙ ደስታዎችም አለ። ብዙም እንትነት ሆኖ ጭንቅላታችሁ ለማረጋጋት ሞክሮ ያው ስለማማችሁ ብዬ ነው ያማችኋል እና በጣም እኮ ነው የሚያማቸው እንደዚህ ሲሆኑ ሲታዩ ብዬ አሰብኩላችሁ። የኔ ፊሊቅሊቆች እና ብዙም አትደንግጡ አትደንግጡ፣ የሚነግራችሁ ነገር አለ አለ አንዱ። ስለዚህ ማለት ነው ቡሩኪና ሄም እያያቸው ቁጥር ላይ መደንገጥ አያስፈልግ መደንገጥ ኖ የምሩን እኮ ነው ለምነሽ እኮ ነው ሀብትሽን ያመጣችሁ አላችሁ እስ ኦኬ። ለምናም ከሆነ ጥሩ ነው። ምክንያቱም ፍቅሩ እንኳን ነው ፍቅር ፍቅር ነው። በቃ ለፍቅር መስዋዕት መከፋፈል እንዴት እንደሆነ ታውቃላችሁ። ምክንያቱም እናንተ ፍቅር ምን እንደሆነ ታውቁማ ብታውቁማ እንደዛ አትሆኑም ነበር፣ ስለ ፍቅር ብትረዱ ማለት ነው እና በዚያው እሷ ለምና ሳይሆን እሱ እኮ የራሱ ምክንያት አለ። ይሄው አዲስ አበባ የመጣው ይሄው እቃ ወሰደ። ለዚህ ነው የመጣው? በዚህ መንገድ አስታረቃቸው፣ አለቀ። ምን ነው ፈላባቸው ማለት ነው? ምንም ማለው ምንም ባዶ ያው ብቻ እነሱ ታርቀዋል። እስኪ ዛሬ እንኳን ፍክት እንደ አበባ እንደ አዲስ አበባ ማለት ነው። ማለት አዲስ አሁን የሚበቅል አበባ ምንድን ነው የሚመስለው አበባ በቃ አበባ ውብ ነው ውብ ውብ እየመሳሰሉ ልጆቹ መልካም መቃጠል ይላችሁ እየጠቃችሁ እንትን እያረጋችሁ በቃ መሞትን ከፈለጋችሁ ክሎሬክስ መጠጣት ይችላል። በቃ እራሳችሁ እራሳችሁ እንትን አርጉ እና ሐኪም ቤት እንግቡ። አይወ ወላ እንደዚህ ነው የሚሻለው። ሐኪም ቤት መግባትም ይቻላል፣ መሞትም ይቻላል። በቃ ብሩክና ሄሚ እያያችሁ ከምትቃጠሉ ሄሚ ሄሚ እያላችሁ በየቦታው ሁሉ እር ከምትሉ በቃ እሷን ስታዩ ከምትቃጠሉ፣ ወይም ሁለቱም አንድ ላይ ሲሆኑ አይታችሁ ከምትናደዱ ገደል መግባትም ይቻላል። ብዙ ሰውን ስለማታገኙ ማለት ነው። እና ዛሬ በጣም ደስ ብሎናል። ሀብትሽ ደግሞ ጥሩ ምርቃት ነው የመረቅከው። ከዚህ በኋላ እዚህ ቤት ላይ የሚጮው ነገር እፈልጋለሁ ብላል። ልጆች ይወለዳል፣ ችግር የለም። አራቱ ልጆች እንዲመጣ እንፈልጋለን። ያው ይሄ ልጆች መቼ እንዲመጣ አናቅ ስ ይመጣል ብዬ አስባለሁ። ይመጣል ብለን ብለን እናስባለን። ይሄ ልጆች እንዲወለዱ እንትን ውዶች የጸሎት አድርጎች ይወለዱ። ይሄ ልጆች ውስጥ እኔ እንጃ መቼ እንድንወለድ አናጥም፣ ግን ያው ብዙ ነገር ሳይፈጠሩ በፊት ረሱ ብዙ ነገር እዚህ ምድር ላይ እየተሰሩ ይገኛሉ። እዚህ ምድር ላይ አልተገኙም፣ ገና እኮ ነው መገኘት፣ ገና ነው ግን ከመገኘቱ በፊት ረሱ ብዙ ነገር ማለት ነው እና ደስ አይል ደስ ይላል እና ለነገር ሲንቅ እያስቀመጡ ይገኛሉ እና

እና ከዚህ በኋላ እናንተ ኤርድ ድብን ከምትሉ የሚፈጥረው ነገሮችን በአንድ ላይ ፊቱ ሄሚን ብሩክን ማለት ነው፣ እንደው ማለት ነው። የሆነ ነገር እየተፈጠረ ቁጥሩ ካሜራ ላይ አትምጡ፣ እውነት አትምጡ። እዛው ውስጣችሁ ላይ ፈታችሁ ታሪቃችሁ ኖዴን። አሁን ላይ ትላንትና ስለት ነው የገቡት ብሩክና ሄሚ፣ እንዲላዩ ብሎ ገባችሁ። በቃ እንደዚህ ነገር እንዳይፈጠር እና ካሜራ ላይ ይይዛችሁ አትምጡ። በቃ የምር ነው፣ የሆነ ነገር ሲፈጠር ምንም እንትን አያስፈልጋችሁም። በቃ እና ውስጣችሁ ላይ ታሪቃችሁ ወደኛ ነው በቃ እኛ የምንፈልገው እሱ ነው። ኦኬ እና በጣም ደስ ብሎኛል እ የተዳችሁኛኝ የምትቃጠሉ ሰው የትናቸው? አስታራቂ እየመሰላችሁ ትገባላችሁ። ከዛ በኋላ ያው ታስመስላላችሁ ማለት ነውና አይሆንላችሁም ብቻ ያው እግዚአብሔር ያለ ሆኖ ታሪቁ አንት ነዋል። ደስ ይላል። በዚህ ቀጥሉ። ጠላት ይቃጠል፣ እናንተ ብቻ ወደፊት። ሌላው ምንም ነገር ትርፍ ነው። ሌላው እንደርስበታለን። ከዚህ በኋላ አዲስ በአዲስ አዲስ ነገር እንደሚትመጡ ተስባ እናረጋለን። ቡሩክና ሄሚ ያው ከእናንተ ብዙ ነገር እንጠብቃለን። እናንተ አንድነት የሚያስደስት ሰው አለ፣ እኔም ጨምሮ ማለት እኔ ራሱ በጣም ነው የሚደሰተው። ግን አንዳንድ ስትጣሉ እንኳን በጣም የሚናደደውና ይምር ነው እኮ ነው። በቃ የሰውን ትግስት ነው የምትፈታተኑት እናንተ ሰዎች። እና በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ላሞች እያለቀሱ ይገኛሉ አሁን ላይ ትናንት ወዲህ ማታ ይሊሊሊሊሊ እያሉ